ገደማ በፋጥማ ይድ በሚባለው ስሮ መንግስት ዘመን ስሮ መንግስቱ የተቆጣጠረው የእስልምና እምነት ነበረ። በዛ ሰዓት ንጉሱ ከሊፋን ሙኢዝ ይባላል። የሰውን ሃይማኖት አይነካ። መጠየቅ ይወዳል መማር ይወዳል ክርክር ይወዳል ክርስትናውም ይሰማል ከሀይሉም ትምህርት ያዳምጣል። የእስልምና ሃይማኖቱ የራሱ ለዚህ ሰው የተለየ ክብር የነበራቸው በዚሁ ዓመተ ምህረት በዘጠኝ ሰባ ዘጠኝ አካባቢ ማለት ነው በእስክንድሪያ በማርቆስ ወንበር የተቀመጠው አብርሃም ሶርያዊ የሚባል ጳጳስ ነበር። ክርስትና ሃይማኖት ይገብረዋል። ሃይማኖታችን ቢነው ወንጌላችን ቢነው እያለ ያሰት ይወደዋል። የእስላም ንጉስ ነው ከሊፋ ነው የሚወደው፣ ግን ስለ ሃይማኖት አድማጭ በመሆኑ ይወደዋል። አሁን አድማጭ በአድማጭነቱ ይወደዋል፣ ያከብረዋል። ስናን ጥላቻ አይሁድ ስለሆነ ገና የክርስቶስን መምጣት ተስፋ ከሚያደርጉት ወገን ስለሆነ ክርስትናውን ይፃረራል፣ ይጠላል፣ ይጸየፋል። ክርስትና ምናልባት የታሪክ ምሁራን እንደሚናገሩት የዚህ ሰው ከይሁዲነት ሃይማኖት ትቶ ወደ እስልምና ሃይማኖት የተቀላቀለው ክርስቲያኖችን ለመበቀን በካይሮ ያሉ ኦርቶዶክሳውያን ለማጥፋት የቀየሰው ስልት ነው ብለው የታሪክ መዛግብት ይናገራሉ። ሁልጊዜ ይነገረዋል፣ እኒ ክርስቲያኖች እኒ ክርስቲያኖች የማይረቡ ተንኮለኞች፣ ሃይማኖት የሌላቸው ከሃዲዎች ናቸው እያለ ክርስትናን እያጠላላ ይነገረዋል። ይሄ አይቆ የሚባል ሰው ከሶርያዊው

የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህንን ተራራ ከዚህ ተነቅለው ወደዚያ ሄደህ ተተከል ብትሉት ይሆንላቸዋል የሚል አለ። አሁን አለ ተጠርጉታላችሁ። አሁን እናደርገዋለ። ከዚህ በኋላ አንተ ታደርገዋለ። አሁን አደርገዋለ። በዚህ ጊዜ እንዲያለንስ ሚ አላፍ ክርስቲያን ከአንድ ከአንተ ከሊቀ ጳጳሱ አሁን ያሁን የሚያፈርስ ምለት ካገኘው ከዚህ ሁሉ ክርስቲያን ምን ያህል ታምር ይደረጋል ብሎ አደነቀ። ስለ ብዛት አይደለም ስለ ጽቅ ነው፣ ስለ ቁጥር አይደለም ስለ ቅድስና ነው እያወራ ያለው። አጀብ ሰርቶ መዋል አይደለም፣ በዓል ክብረ በዓል ስለማክበር አይደለም ያወራው፣ ከእግዚአብሔር ጋር ስለ መገናኘት፣ ስለ ሰማያዊው ርስት ስለመንግሥተ ሰማያት ዜግነት ነው። ያወጣሉ ነጭ ለብሶ ነጭ ተጎናጽፎ መታነትን አይደል የተናገረው? ከእግዚአብሔር ጋር የማቋረጥ ግንኙነት ሆኖ በዚያ ውስጥ የሚደረግ ተአምራትን በዚያ ውስጥ ሆኖ የሚደረግ የሚገለጥ የእግዚአብሔር ጌትነትን ነው ያየምጉሱ። እንደኛ አይደለም ለምሱ ይሄ ሚቀባ በዚያም ዘመን የነበሩ ክርስቲያኖችን ይባና እኛ እኮ 60 ሚሊዮን ነን። እኛ እኮ 75 ሚሊዮን እኮ ነን፣ መቶ ሀያ ሚሊዮን እና እሺ፣ ግን ይምጣ። ቁጥር ነው፣ በቃ ጉዳዩ ቁጥር ጉዳይ ነው። እ ቁጥር ነው ጉዳዩ። አንዳንድ ሰዎች ለታላላቆች ችግር መግለጫ ሲሰጡ እግዚአብሔር አንድ አዳማዊ ጠባ የተከናወነለት አራቱ ባህሪያት የተስማሙለት በህግ በአምልኮት የሚኖርለት ህጉን ትዕዛዙን የሚጠብቅለት በቀንና በማታ በተዘክሮ እግዚአብሔር የሚኖርለት

ቆሻሻ ላይ ሲጣሉ እያዩ ዝም ነው እነዚህ አዳም ናቸው በሆነውና ባልሆነው በተሳካው ባልተሳካው በተባለው ባልተባለው ባልተባለው ጉዳይ ቤተ ክርስቲያን ፈተና ሲገጥማት ምእመናን ሲበተኑ ካህናት በየቦታው ሲፈናቀሉ የዕለት ምግብ አቃቶስ ሲንገራበቱ እኛ ግን ልብሳቸውን አዳፋነት የአንድ ቤታቸው ጎልጣፋነት አይደለም። ምን ያደረገው? ቁጥሩ ምን ሰራ? ምን አደረገ? ምንም። ስለዚህ ስለ ቁጥር ቁጥር ነው። አዳም በዚህ ዘመን የኖረው ዘጠኝ መቶ ሰላሳ ዘመን፣ አዳም ግን ለእግዚአብሔር የተገባ ዘመን የኖረው አስራ አራት ሌላው ዘመን በቁጥር ያለዘመታ ስለዚህ፣ ቁጥር አይደለም ፅድቅ ነው፣ ቁጥር አይደለም ቅድስና ነው፣ ቁጥር አይደለም የተቤደች የተስተካከለች የጸዳች ቤተክርስቲያን ለትውልድ ማስወቀ ታሪክ ማለት ቁጥር ማለት እሱ ነው። በእዳግ ባርዕስ የተቀመጠውን የእግዚአብሔርን ቃል ቆጥሮ ለትውልድ ማሳለፍ ነው። ገዳማችን መጠበቅ፣ ካህናት አባቶችን መጠበቅ፣ መነኮሳቱን ከእንግልትና ከመታረድ መጠበቅ ሀገርን መጠበቅ፣ ቤተ ክርስቲያን ሉዓላዊነቷ እንዲቀጥል ስራ መስራት ነው። ሁልጊዜ ሮሮ አይጠቅሙም። አባሱ እንዲያረጉ፣ መነኩሴው እንዲያረጉ ስራችሁ ማሰብ። ከኋላ ከኔ ጋር ምን አጭቃጭቃችሁ? እኔ ያሰራሁትን ስሩት። እኔ ያጎደልኩትን ሙሉት። እኔ እና ወንድሞቻችን ዝቅ ነው፣ ከፋት ነው

እኔ ከሞት ብሰር ዋይ ቃል የሚሉ በበዙባት ቤተክርስቲያን ስለ እግዚአብሔር ልዕልና ስለ ቤተክርስቲያን ክብር የሆንብኝ የሚሉ አገልጋዮችን በቤቱ ትቀልልል። መቼስ እነሱ ስም አይጠሩ፣ እነሱ ከሌሉ፣ እነሱ የሌሉበት አገልግሎት፣ እነሱ ያልተሰየሙበት መንፈሳዊ ትሩፋት እነሱ ካልጋገሩት እነሱ ካልወጠወጡት አይሆን አይሳካም። ስለዚህ እነሱ ዘንድ ካለ ደግሞ የማይጠፋቸው አሉ። ደግሞ አንዳንዶች ደግሞ እነሱ ካልዘመሩ ያታጠላል ያበላሽ። እንዴት እኳ ዘመሩ ይሏል። እነሱ ማይክ ይዘው ብርቅ መስሏቸው ወይ ደግሞ ለካሜራ ይሆናሉ። እነሱ ካልሰበኩ ስብከቱን ያጣጥሩታል። ይ አስገዘሙ አበላሽ ጣወትበት ኮ

ስሙን ከኋላ ጊቶ ታሪኩና ሳተው ልብስ ሳባ አረገበት ከኋላ ሊቀ ባባሱ ተሰውሬ ነው። ተራ ልብስ ለብሶ ዝቅ ብሎ መንደርተኛ መስሎ፣ አራሽ ቆፋሪ መስሎ፣ ነጋዴ መስሎ ሊቀ ባባሱ ከኋላ መጣበት። ሰዎችን ለማዳት ምን ያህል ለው ራሳችን ዝቅ እናረጋለ። እንዲያው አደለም ከክብር ለመውረድ አይደለም። አይደለም ካለንበት ከሆነ ከተሰጠን ሹመት መውረድ አይደለም እንደ ለክብር እንኳን የለበስነውን ቀሚስ እናወልቀዋለን እንጀራ ነው እንጀራ የለም ክብር የለም ሱቀን የለም አባቶቻችን ግን ያነበረ ያ ደጉ መቃር ሲያደረገው ታውቃላችሁ እህቱ አትናስያ ከገዳማዊ ህይወት ወጥታ ሕይወቷ ሲበላሽ በአለማውያን መንደር በአጥያተቤት መንደር ተዘፍቃ አይቶ

አለባለ መስለ በኃጢአት ከተማ የሚኖር ወንበዴ ሸፍታ መስለ የአቤት እኮ ብዙ ኃጢአት ሰርቼበታለሁ። አንተ ረግጥከው መሬት እኮ ምጽ ነበረ። አንተ የተቀመጥክበት ወንበር ምጽ ነበረ። አንተ ዝቅ ብለ የገባህበት ጣራ ብዙ ኃጢአት ተሰርቶበታል እኮ አባቴ ያለችው

ተራራው ተጠለጠለ ተራራው ተፈለካከሰ በዚህ ጊዜ ንጉሱ የተራራውን ስም ሙክተም ብሎ ጠራው ሙክተም ማለት መፈራረስ መዘበራረቅ መቆራረጥ ማለት ነው ደስ አላቸው ተለያዩ ንጉሱ በጫፍ ጳጳሱ በ በጫፍ የንጉሩ ሰራዊት በጫፍ የሊቀ ጳጳሱ ማህበር ካህናቱ መነኮሳቱ፣ በውስጡ ተታይቶ ያዩ ወስዶ ውሃ በሚወጣበት በሚያስቸግርበት ገደበለት። ክብር ምስጋና ላመናካቸግ አብርሃም አብርሃም ደጉ አብርሃም ሊቀባባሱ በሰናፍጭ ቅንጣት ታህል ተራራን ያሆይ ከአንድ ቦታ አፍልሶ ወደ አንድ ቦታ አስቀመጠ። ማጠቃለያ፣ ምዕመናን እዚህ ቦታ ላይ ለሱባዔ የመታቸዋል ግዳጅ አላችሁ! የሆነ የሚፈጸምላችሁ ነገር አለ ከእናንተ የሚያስፈልገው ቅንጣት እምነት ነው ቅንጣት እምነት ነው አንደበታችን ከነገር ምላሳችን ከሐሜት ልቦናችን ከቂም ከበቀል እንዲሁም ከልዩ ሀሳብ ከዝሙት መጠበቅ አለብን ያን ጊዜ የሰናፍጭ ቅንጣታችን ታመይዘል ብዙ አይደለም ጥቂት ጊዜ፣ ረሽም ዘመን አይደለም አጭር ጊዜ፣ እግዚአብሔር ልቦናችንን ይፈጽማል። ጸሎት ማለት ከውሃ ከመብል ብቻ መከልከል አይደለም አኮ ጾም ምህስ ወማይ ሰለስቱ ቤት በአንቀጽ አስራ አምስት ላይ ስለ ጾም ሲናገሩ ጾም ማለት ከእህል ከውሃ ብቻ መከልከል አይደለም። አላ ጾምሰ ዘውክ ዘውኩፍ ቅድመ እግዚአብሔር ዘውቀት ጾምስ ምንድን ናት ትለኝ እንደሆነ እግዚአብሔር የሚወዳት እግዚአብሔር የሚቀበላት የልብን ስ የክርስቲያን ልብ የሐምሌ እርሻ እንደ ሐምሌ እርሻ የለሰለሰ ለጽድቅ ለቅድስና የለሰለሰ ልቦና ይዘን እምነታችንን አጠናክረን የሰናፍጭ ቅንጣት ታህል ጥርጥር በልቦናችን ሳይኖር ይፈጸምልኛል በማለት በእግዚአብሔር ፊት